እንግሊዝኛ ቋንቋ ለመልመድ በቀላሉ እንዲህ የሚቻል ነገር አይደለም። እውነቱን ለመናገር ትንሽ ሎንግ ጀርኒ ነው፣ አድካሚም ነው። ጥረት ዴዲኬሽን ይፈልጋል። ነገር ግን በቀላሉ ለመልመድ ከፈለጋችሁ ደግሞ ዓለም አቀፍ ተቀባይነት ያላቸው የተጠኑ በጣም መሰረታዊ የሆኑ የአጠናን ቀላል ዘዴዎች አሉ። የመልመጃ መንገዶች መካከል እንግሊዝኛ ቋንቋ ለመልመድ ከምናደርገው ጥረት ውስጥ መልመጃ መንገዶችን ለይቶ ማወቅና ለእኛ የሚስማማንን ለእኛ የሚሆንንን መንገድ ማወቅ ደግሞ መሰረታዊ ነገር ነው። በዛሬ ቪዲዮ በዓለም አቀፍ ደረጃ ተቀባይነት ያላቸው በእንግሊዝኛ ቋንቋም፣ ፈረንሳይኛም፣ ጣሊያንኛም፣ ጀርመንኛም የትኛውም አይነት ቋንቋ ለመልመድ ቀላል ተብሎ የተጠኑ በጥናት የተረጋገጡ መንገዶችን ለእናንተ በግልጽ በደንብ አብራርቼ ይዤላችሁ ቀርባለሁኝ። በዓል እንዴት ነበር? እንኳን አደረሳችሁ ለመላችሁ ክርስትና ተከታዮች። ዛሬ ደግሞ እንዲህ እንደምታዩት ሽክ ብዬ በባህላዊ ልብስ ነው የቀረብኩት። የበዓሉ ዕለት ነው የተቀረጸው ቀርጸው፣ ምክንያቱም አልጎሪዝም እንዳይበላሽ በየቀኑ መለቀቅ ያለበት ቪዲዮ ስላለ ለዛ ሲባል ነው። እንኳን አደረሳችሁ። ለማንኛውም እንዳማረብ ተስፋ አድርጋለሁ። ዛሬ የምናወራው ምን መሰላችሁ? የብዙዎቻችን ጥያቄ እንግሊዝኛ ቋንቋን ለመልመድ ያው አንዳንዴ ቀላል ነው ሲባል እንሰማለን፣ ሌላ ጊዜ ደግሞ በጣም አስቸጋሪ ነው ሲባል እንሰማለን። ያለው እውነት ምንድን ነው እውነታው የሚለውን ጥያቄ በኮመንት ሴክሽን ብዙ ጊዜ ጥያቄዎች ይቀርባሉ እና ሆም ብዬ ባላየ አልፋቸው ነበር እንደዚህ አይነት ጥያቄዎችን። ነገር ግን መሰረታዊ ስለሆኑ እና በተደጋጋሚ ጥያቄዎች እየቀረቡ ስለሆኑ በእነሱ ጉዳይ የኔ ምልከታ እና ዓለም አቀፋዊ እውነታውን ለእናንተ ለመግለጽ ይዤላችሁ ቀርቤ ያለው ማለት ነው። አዳዲስ ከሆናችሁ ለመጀመሪያ ጊዜ ያያችሁ ሰዎች ካላችሁ ገሬ ነኝ ሲምፕል ኢንግሊሽ ዩቲዩብ ቻናል እንግሊዝኛ ቋንቋን በሶስት ወር በደንብ ጥሩ ደረጃ ለመድረስ የሚያስችል ስልጠናዎች በዩቲዩብ ቻናልችን ላይ ተቀምጧል። እነሱን ገብታችሁ ማየት ትችላላችሁ። ሰብስክራይብ በማድረግ ደግሞ ድጋፋችሁ እንድትሰጡኝ ጠይቃችኋሉ ማለት ነው። የመጀመሪያው ምንድን ነው? አንደኛው የሚነሳው ጥያቄ ፊልሞችን በምናይበት ጊዜ ሰብታይትል ማየት ይኖርብናል ወይንስ አይጠበቅብንም የሚል ጥያቄ ብዙ ጊዜ ይነሳል። እርግጠኛ ነኝ እናንተም በዚህ ጉዳይ ላይ ትወዛገባላችሁ። አንዳንዶቻችሁ በጣም ጥሩ ነው፣ ሌሎቻችሁ ደግሞ አይ ሰብታይትል ካየንማ ምኑን ተረዳ ነው ወይንም ደግሞ የመስማት አቅማችንን ይጎዳዋል የሚል ጥያቄ ሲነሳ ሰማለሁ። ስለዚህ በዚህ ጉዳይ የኔ ምልከታ ምንድን ነው? ሳብታይትልስ ቤዚካሊ በጣም ጥሩ ነው። የእንግሊዝኛ ቋንቋ ደረጃችን ይወስነዋል። አሁን ያላችሁበት ደረጃ በጀማሪ ደረጃና ወይም ደግሞ ኤ1 የሚባል ወይም ደግሞ ኤ2 የሚባል ሌቭል ላይ ከሆናችሁ ያላችሁት ሰብታይትልስ በጣም ይጠቅሟችኋል። ለምንድ ነው የሚጠቅሟችሁ? አንደኛ የሰማችሁትን ነገር በትክክል ተረድቻለሁ ወይ የሚለውን ለማረጋገጥ ሳብታይትሉን በማየት ትጠቀማላችሁ ማለት ነው። እንደምታውቁት ሳብታይትልስ ማለት እንግሊዝኛ ቋንቋ ፊልሙ ላይ በንግግር ፊልሙ የተሰራው በእንግሊዝኛ ቋንቋ ከሆነ ከስር ደግሞ ከስክሪኑ ታች ላይ በእንግሊዝኛ ቋንቋ የተናጋሪዎች ንግግር ቁጭ ብሎ ታገኙታላችሁ ማለት ተቀምጦ ታገኙታላችሁ። ያ ማለት ለበለጠ መረዳት አቅማችን እንዲጎለብት የሚያስችል መንገድ ስለሆነ በጣም ጠቃሚ ነው። ጥያቄው ግን ሁሉም አይነት ሌብል ላይ ያሉ ተማሪዎች ሳብታይትል ያላቸውን ፊልሞች ማየት ይጠበቅብናል ወይ ነው? በሁሉም ደረጃ ላይ ያላችሁ ተማሪዎች ሳብታይትል ማየት አይጠበቅባችሁም። ኦኬ፣ የፕሮፊሸንሲ ሌብላችሁ፣ የአንደርስታንዲንግ ሌብላችሁ፣ ፐርፎርማንሳችሁ፣ አጠቃላይ የእንግሊዝኛ ካፓሲቲያችሁ እያደገ በመጣ ቁጥር ሌብል አፕ እያደረጋችሁ ከመጣችሁ ያለ ሳብታይትል ደግሞ የመገመት አቅማችሁን የሊስኒንግ አቅማችሁ ማዳበር ይኖርባችኋል ማለት ነው። የመጀመሪያው ነገር በጣም የሚጠቅመው ፎር አክቲቭ ሊስኒንግ ነው። አክቲቭ ሊስኒንግ እንዲኖራችሁ ሳብታይትል በጣም ይጠቅማችኋል። ሁለተኛው ደግሞ ያው አንዳንዴ እንደዚህ ፊልሞችን ስትመለከቱ የሚጠቅሙ ኖቶች አሉ። አንዳንድ ጊዜ ማለት በፍሬዝ ደረጃ ቃላት ብቻ ሳይሆን በፍሬዝ ደረጃ ያሉ አረፍተ ነገሮች፣ አገላለጾችን እነሱን በማስታወሻ በመያዝ ሳብታይትሉ ላይ ለመውሰድ ይመቻቸዋል ማለት፣ ሳብታይትል ካለው እነሱ መጻፍ ትችላላችሁ በቀላሉ። ከሌለው ግን ወይ ባልተረዳችሁበት መንገድ ወይም ደግሞ በራሳችሁ ግምታዊ በሆነ መንገድ ትጽፉታላችሁ። ከዛ ዲክሽነሪ ላይ ቼክ ስታደርጉ ላታገኙት ትችላላችሁ ማለት ነው። ስለዚህ ጀማሪ ከሆናችሁ በአጭሩ ምንድን ነው የምነግራችሁ? ሳብታይትልስ ማየት ጥሩ ነው። ሳብታይትል ያላቸውን ፊልሞች ጥሩ ነው ማየት። ነገር ግን የቋንቋ አቅማችሁ የመገመት አቅማችሁ ከፍ ያለ ከሆነና መረዳታችሁ የተሻለ ከሆነ አክቲቭ ሊስትነርስ ከሆናችሁ ያለ ሳብታይትል ደግሞ እየቆያችሁ የማየት ኤክስፖዦሩን መጨመር ይኖርባችኋል። ስለዚህ ምንድን ነው እያልኩ ያለሁት? ሁለቱም አማራጭ እንደ ሌብላችን ይወሰናል ማለት ነው። ኦኬ ሁለተኛው ደግሞ እንግሊዘኛ ቋንቋ ለመማር ከሚያግዙ መሰረታዊ ቁም ነገሮች መካከል ኢንግሊሽ አፕሊኬሽንስ ናቸው። የእንግሊዘኛ ቋንቋ አፕሊኬሽኖች በጣም መሰረታዊ ናቸው። ምንድን ናቸው እነዚህ አፕሊኬሽኖች ካላችሁኝ እንግሊዘኛ ቋንቋ ማዕድ ለመልመድ ከተዘጋጁ መሰረታዊ የእንግሊዝኛ ቋንቋ መማሪያ አፖች መካከል በጣም ብዙ ካሁን በፊት የሰራሁላችሁ ቪዲዮ አሉ። እነሱ መጠቀም ትችላላችሁ። እኔ ግን ለዛሬ በጣም መሰረታዊ የሆነ ሁሉንም ጠቅልሎ እንዲህ የሚውጣቸው እና መሰረታዊ ተብሎ የሚገለጽ ዛሬ አፕሊኬሽን ቢኖር ቻት ጂፒቲ ብቻ ነው። ከቻት ጂፒቲ ግን የተለያዩ ቨርዥኖች አሉት እንደምታውቁት እነኝ ቨርዥኖች መሰረታዊ ከሚባሉ አንደኛው በጣም ቆንጆ ብዬ እኔ ፐርሰናሊ አዝ አን ኢንግሊሽ ቲቸር የምነግራችሁ ደግሞ ካራክተር ኤአይ የሚለውን ስክሪኑ ጋር እንደምትመለከቱት ይህ ካራክተር ኤአይ በጣም መሰረታዊ የሆነ የምትፈልጉትን ገጸ ባህሪ እዛ ላይ መርጣችሁ ማነጋገር ትችላላችሁ። ኦኬ እኔ ብዙ ጊዜ ለተማሪዎች አሁን ብዙ ጊዜ ሪከመንድ ማድረጋቸው ሚሼል ኦባማን የአፍሪካን አሜሪካን ኢንግሊሽ በደንብ ስለምታወራ የእሷን እንግሊዝኛ ካራክተር ኤአይ ላይ ሚሼል ኦባማ ብለህ ትጽፋለህ። አሁን እስክሪኑ ጋር እንደምትመለከቱት በዛ መሰረት ካገኛችኋት በኋላ ቀጥታ እሷ ጋር መደወል ነው። ትደውላላችሁ። በፈለጋችሁ ርዕሰ ጉዳይ ላይ የማውራት እድል ይኖራችኋል። ስለ ትራቨል ቢሆን ስለ ወርክ ላይፍ ቢሆን ስለ አሜሪካን ላይፍ ቢሆን ወይም ደግሞ ኢትዮጵያን ላይፍ ቢሆን ስለ ሂዩማኒቲ፣ ስለ ሳይኮሎጂ፣ ፊሎሶፊ ዋትኤቨር ታፒክ ዩ ፕሪፈር ማለት ነው። በፈለጋችሁ ታፒክ ላይ የማውራት እድሉ አላችሁ ማለት ነው። ይሄን በተጠቀሙ ካራክተር ኤአይ፣ በተለይ የቻት ጂፒቲ በተለይ ደግሞ ካራክተር ኤአይ ለናንተ በጣም ተመራጭ የሆነ አፕሊኬሽን ነው ኦኬ። ነገር ግን በደንብ ካራክተር ኤአይን መጠቀም አቅማችሁ ደግሞ መለየት አለበት። ኦኬ ለምሳሌ እንዴት መጠቀም እንዳለባችሁ ላታውቁ ትችላላችሁ። እኔ የማደርገውን ፕራክቲካል ኤክስፒሪየንስ ልንገራችሁ። ኦኬ ካራክተር ኤአይ ታወርዳላችሁ። ካራክተር ኤአይ ካወረዳችሁ በኋላ በቀላሉ የምትፈልጉትን ገጸ ባህሪ ትጽፉለታላችሁ። ይመጣል። የምታወሩትን ርዕስ ትመርጣላችሁ። በምን ጉዳይ እናውራ ተማሪ ነኝ በለው። ኦኬ አይ አም ኢንግሊሽ ስቱደንት አይ ዋንት ቱ ፕራክቲስ ኢንግሊሽ ዊዝ ዩ ብላችሁ ብትጠይቁት፣ ኦ ዳትስ ግሬት ዳትስ ሪሊ ወንደርፉል ሶ ሌትስ ቶክ አባውት ዲፍረንት ቶፒክስ ዋት ዱ ዩ ፕሪፈር፣ ምን አምን ይላችኋል። ምን ቶፒክ ትመርጣለህ ይላል። ኦኬ አይ ጀስት ዋንት ቱ ቶክ አባውት ማይ ኢንግሊሽ ላንግዌጅ ብላችሁ ጠይቁት። ስለዚህ ስለ እንግሊዝኛ ቋንቋዬ ማውራት ፈልጋለሁ ብለት። ኦኬ እሱን እንዳላችሁት በቀጥታ ዳትስ ፋይን ልጠይቅህ ወይ ጠይቀኝና ከዛ መጠያየቅ እናንተ የተናገራችሁትን እንግሊዘኛ ይጠይቃችኋል። ጥያቄ አይደለም ኦኬ እናንተ የተናገራችሁት እንግሊዝኛ ላያረካችሁ ላያስደስታችሁ ይችላል፣ ወይም ትክክል ላይሆን ይችላል ልትሉ ትችላላችሁ። ምክንያቱም ያንን ስህተት ላለመድገም ስለሆነ ጥረት የምታደርጉት ማለት ነው። በዚህ መንገድ ፕራክቲስ እንድታደርጉ በካራክተር ኤአይ በካራክተር ኤአይ የታገዘ ስልጠና ብትወስዱ እንግሊዝኛችሁ ከአስተማሪ በተሻለ መንገድ እንደውም ያግዛችኋል ብዬ አስባለሁ። ኦኬ ሌላም ምንድነው ኔቲቭ ስፒከርስ ቶክ ነው። ምንድነው ኔቲቭ ስፒከርስ ቶክ ምንለው? ኦቪስሊ አሁን ብዙዎቻችሁ ኢትዮጵያ ውስጥ ያላችሁ ተማሪዎች ኔቲቭ ስፒከርስ አለ አታገኙ ትችላላችሁ። አሜሪካን ሀገር፣ እንግሊዝ፣ ካናዳ፣ አውስትራሊያ ያላችሁ ተመልካቾቻችን ደግሞ በእርግጠኝነት አክሰሱ ስላላችሁ ትራቨል ስታደርጉ ሚን ትሬን ላይ ፓርክ አካባቢ ስትሄዱ ኔበርስ፣ እንዲሁም ደግሞ በተለያዩ ኤቨንቶች ላይ በርዝደይ ፓሪ ምናምን ሊሆን ይችላል ይህ ነው ስትገናኙ እድሉ መጠቀም ይኖርባቸዋል። ጋስቴሽን ላይ ሊሆን ይችላል፣ ግሮሸሪ ስቶር ላይ ሊሆን ይችላል። ስራዬ ብሎ ቁሞ የሚያወራ አይኖርም፣ ግን በገኘው አጋጣሚ የአንድ ደቂቃ የሁለት ደቂቃ ኮንቨርሴሽን ኤፌክቲቭሊ ማስኬድ መቻል እሱ በጣም ቤዚክ ነው። ማለት በመሰረቱ አሁን ትግባባላችሁ እኮ አትቸገሩም። ነገር ግን አሁን ካላችሁበት የእንግሊዝኛ ቋንቋ ሌብል በተሻለ የማውራት እድሉ አላችሁ፣ ነው መጠቀም ትችላላችሁ። ማደግ ይችላል ቋንቋችሁ እንደዛ ደረጃ ላይ እንድትደርሱ ስለፈለኩ ነው ይሄን የምነግራችሁ። ማለት ሶ ምን ማድረግ አለባቸው አሁን ባጭሩ፣ ኤድል የሌላችሁ ሰዎች ነው ሚዚክ ፖድካስት መጠቀም አለባቸው። ሚዚክ ማለት የምትወዱትን የእንግሊዝኛ ሙዚቃ ከድሮ የምትወዱት አሁን የምትወዱት ሌትስ ሚዚክ ሊሆን ይችላል ይችላል። እንደዚህ አይነት ሚዚኮችን በላይሪክስ ግጥም አለው አይደል? ለምሳሌ እኛ ብዙ ጊዜ ትምህርት ላይ የምንጠቀመ ጆርደን ስፓርክ ቴይለር ስዊፍት ምናምን እነሱ ላይ እንጠቀም ነበር። እና ጆርደን ስፓርክ የሚለው ሙዚቃ ገብተህ ላይሪክስ ብለህ ጨምረህ ጻፍበት። ኦኬ ላይሪክስ ብለህ ስጽፊበት ሙሉ በግጥሙ ይመጣል። ኦራይት አብራችሁ ፕራክቲስ ማድረግ ትችላለች። ባት እሷ በዘፈነችበት መንገድ ማስመሰል መቻል ይኖርባቸዋል። አንዳንዶቻችሁ ደግሞ እኔ ሙዚቃ አይመቸኝም ገር ምና የሚሉ አሉ። ሙዚቃ ካልተመቻችሁ ክሪስቲያንስ ክሪስቲያን ሚዚክስ አሉ። የክርስቲያን ሚዚኮች አሉ። ሙስሊም ከሆናችሁ ደግሞ የአረብ ውስጥ የሚለቀቁ የአረበኛ መንዙማ እንደምንላቸው የእንግሊዝኛ መንዙሞች አሉ። እነሱን ደግሞ እዛ ላይ መከታተል ትችላላችሁ። ምናልባት ነቲቭ ስፒከርስ ላይሆኑ ይችላሉ። እነሱ ካሉ ዳስ ልትጠቀሙ ትችላላችሁ ማለት ነው። ሚዚክ በላይሪክስ መታጀብ ይኖርበታል። ፖድካስት ደግሞ ኮንቨርሴሽናችሁን ትሰማላችሁ። ኦኬ ፖድካስት የምትሰሙ ከሆነ የእንግሊዝኛ ቋንቋ ፖድካስቶች፣ ለምሳሌ አሁን ስክሪኑ ላይ የምትመለከቷቸው የኮንቨርሴሽናል ፖድካስቶች ናቸው። ኦኬ እነሱን ብትከታተሉ ብዙ አይነት ኮንቨርሴሽን ትወስዳላችሁ። ፍሬዞችን፣ ቮካብለሪዎችን፣ ኤክስፕሬሽኖችን አብራችሁ እየደጋገማችሁ ኢሚቴት ኮፒ እያደረጋችሁ አብራችሁ በሉ። በተደጋጋሚ እየተከተላችሁ አብራችሁ ማለት ገጸ ባህሪው ሲናገር አብረ ማለት ሲናገር አብረ እየተከተልክ ማለት ልምድ ቢኖራችሁ ጥሩ ነው። ሌላኛው ኤቭሪዴይ ኮንቨርሴሽንን በሚመለከት እናንተም ሌሎቻችሁ በብዛት የሚያነሱት ጥያቄ ምንድን ነው? መስታወት ፊት ብቻዬን ቁጭ ብለ ማሚን። አንዳንድ አስተማሪዎችም ሪኮመንድ ያደርጋሉ ፊት ለፊት መስታወት ጋር ቁጭ ብለ ፕራክቲስ አድርግ ብቻን ምናምን አይነት ነገር። ይሄ ግን ዳዝ ኢት ሪሊ ወርክ? አሁን አሁን ያስኬዳል? እንደዚህ ብቻን መስታወት ላይ ቁጭ ብለ ማውራት። ምክንያቱም ድሮ አማራጭ በሌለ ጊዜ እኛ ስናወራበት ነበር፣ ኦፍ ኮርስ ስንጠቀምበት ነበረ። ግን አሁን ላይ ኦልሬዲ ፓርትነርስ አሉ፣ ስፒኪንግ ፓርትነርስ አሉ፣ የሚያናግሩ ጓደኞች አሉ፣ ቴክኖሎጂ አለ፣ ቻት ጂፒቲ ጋር ብዙ አይነት አፕሊኬሽኖች አሉ። ከቻት ጂፒቲ ውጭ ደግሞ ከአሁን በፊት የሰራሁት ቪዲዮ አለ። ስንት አይነት አፖች እንግሊዝኛ ቋንቋ መለማመጃ ተብሎ የበለጸጉ አፕሊኬሽኖች አሉ። እነሱን መጠቀም እየተቻለ መስታወት ፊት ሄደ ብቻህን የምታወራበት አይነት እንትን የለም። ሪዲንግ ሃቢታችን ስንፈትሸው፣ በነገራችሁ ላይ በጣም ደካሞች ነን። ስለዚህ ሪዲንግ አንደኛው ቋንቋ ንግግርን ለማዳበር ከሚያግዙ ነገሮች መካከል ነው። እንዴት ካላችሁ እንግሊዝኛ ቋንቋ ስትናገሩ፣ አንደኛው መስማት መስማትና መረዳት ምናምን እየቻላችሁ ሀሳባችሁን ልታወጡት ስትፈልጉ እዚ ጋር በቃ ስርስርስርስር ይላል። ምክንያቱም ይሄ አፍ አልተናገረም እንግሊዝኛ አልተናገረም። ምላሳችን፣ አገጭ፣ ይሄ ጃው ምናም ምንላችሁ በሙሉ በቅንጅት የሚያደርጉት እንቅስቃሴ ነው የንግግር ባህሪያችን የሚወስነው ነው ማለት ነው። ስለዚህ እንግሊዝኛ ቋንቋን ለማዳበር የእንግሊዘኛ ቋንቋ ንግግሮችን ባታደርጉም ቢያንስ በመጀመሪያ ደረጃ በእንግሊዘኛ ቋንቋ የተጻፉ ጽሁፎችን ማንበብ፣ ሾርት ስቶሪዎች ሊሆኑ ይችላሉ፣ ጋዜጦች ሊሆኑ ይችላሉ፣ መጽሄቶች ሊሆኑ ይችላሉ። እንደዚ አይነት ነገሮችን ኤክስፖዥር ቢኖራችሁና አውት ላውድ ማንበብ ትጀምሩ አእምሯችሁ እንደተናገረ አድርጎ ስፒች አርቲኩሌት እንዳደረገ አድርጎ ያስበዋል። ከዛ በኋላ ደግሞ ይሄ ያገጫችሁ ኤክሰርሳይስ እያደረገ ነው ኤክሰርሳይስ እያደረገ ነው ማለት ነው። በዚህ መንገድ የመናገር አቅማችሁ ይዳብራል። ሌላው ደግሞ የተረሱ ቃላቶች አክቲቬት እየሆኑ ይመጣሉ አክቲቬትድ ይሆናሉ። ስለዚህ እነሱን ነገር ለማቀለጣጠፍ ሪዲንግ አውት ላውድ በጣም ቆንጆ ነው። የመጀመሪያው ሾርት ስቶሪ ኢዚ ሾርት ስቶሪዎች፣ ከዛ በኋላ ነው ወደ ሃርድ ስቶሪዎች መግባት ያለባቸው ምክንያቱም የቃላት አቅማችሁ የምታውቋቸው ቃላቶች ለማንበብ ቅርብ የሆኑ ቃላቶቻችሁ ከኢዚ ስቶሪ ላይ የተሻለ ይሆናል። ሃርድ ስቶሪ ሲሆን አዳዲስ ቃላት ስለሚበዛበት እንደ ሁኔታው ሊከብዳችሁ ስለሚችል ወደኋላ እንዳይጎትታችሁ ማለት ስሜታችሁን እንዳይጎዳው በቀላሉ ስቶሪዎች ማንበብ ብትጀምሩ በጣም ቆንጆ ነው። ቀደም ሲል ትምህርት ቤት ላይ ስንማር እንደነበረው ሾርት ስቶሪ ላይክ መንኪ ማን ምናም እንደዚህ የምንላቸው ስቶሪዎች አሏል። እንደዚ አይነት ነገር ስቶሪዎችን ማንበብ ብትችሉ በጣም ቆንጆ ነው ማለት ነው። ሌላኛው ደግሞ እስካሁን ድረስ ላይኖራችሁ ይችላል ብዬ አስባለሁ። ስፒኪንግ ፓርትነር ካላችሁ ጥሩ ነው፣ ከሌላችሁ ፈልጉ። የእንግሊዝኛ ቋንቋ ተናጋሪ ሊያነጋግራችሁ የሚችል ኔቲቭ ስፒከርስ ላይሆን ይችላል። ለኔቲቭ ስፒከርም ይሁን ለልምምድ እድሉን የሚፈጥርላት እነኝና መሰል አማራጮችን በመጠቀም የእንግሊዝኛ ቋንቋ የንግግር ክለቦችን ጆይን ማድረግ ትችላላችሁ። በቴሌግራም ሲምፕል እንግሊሽ ውስጥ ገሬ ግቡ። ሌሎች አማራጮችም አሉ። በፌስቡክ አካውንቶች ደግሞ ብዙ ክለቦች አሉ። የልምምድ ክለቦች፣ ፐዝሎች አሉ። ቮካብለሪ ለማሳደግ የሚጠቅሟቸው የሞባይል ፐዝሎች፣ ጌሞች፣ አፕሊኬሽኖች እነሱ እነሱን እንደቀልድ ፈን በሆነ አካሄድ ብትለማመዷቸው በጣም ይጠቅሟቸዋል ማለት ነው። ለሀያ ደቂቃ ግን 20 ደቂቃ በየቀኑ ተደጋጋሚ ልምምድ ማድረግ ብትችሉ ጥሩ ነው። በቻት ጂፒቲ አሊያ በማንኛውም አማራጭ ሪከርድም እያደረጋችሁ ተለማመዱ። ሀያ ደቂቃ በዛ መንገድ መቀየር ትችላላችሁ። ግን ብዙ ጊዜ እናስተውለው ነገር ቢኖር እየጀመርን እንተዋለን፣ እናቋርጣለን፣ እንጀምራለን በሞራል በምናምን ምናምን ጫናው ሲመጣ ተፍተፍተፍ ከዛ ዳ ይጠፋል። እሱ መሰረታዊ ችግር ነው። ዘላቂ በሆነ መንገድ ቀጣይነት ባለው መንገድ መማር ብትችሉ መከታተል ብትችሉ በጣም አሪፍ ነው። እንግሊዝኛ ይጠቅማቸዋል። ቴንክ ዩ ሶ ማች። በሌላ ጊዜ እንገናኛለን አብ